ጦርነት የሚመስል የሜዳ ላይ ሰላማዊ ፍልሚያ ለደጋፊዎች የብሽሽቅና የደስታ ምንጭ የሆነ ግጥሚያ ፈጣን የጨዋታ ሂደት የጎል በሽበሽ የበዛበት የዋንጫ አቅጣጫ ጠቋሚ የዚህ ዘመን ድንቅ የእግር ኳስ ባላንጣነት ማንቸስተር ሲቲና ሊቨርፑል እሁድ ምሽት በኢቲያድ ስታዲየም እነዚህ ሁለት ክለቦች በተለያየ የሊግ ደረጃ ሰንጠረዥ ላይ ሆነው የሚፋለሙለት ዓላማም በሁለት ጽንፍ ለየቅል ሆነው ከቀድሞው የእርስ በርስ ፉክክር በቀነሰ ድባብ፣ ነገር ግን ከበፊቱ ባልተናነሰ የተመልካሽ ጉጉትና ጥበቃ ዳግም ይገናኛሉ። በዛሬው ጥንቅራችን ስለዚህኛው ዘመን የእንግሊዝ ፕሪሚየር ሊግ ትልቁ ፍልሚያ ጥቂት እንላለን። አብረን እንቆይ። ሰር አሌክስ ፈርጉሰን ማሰልጠን በቃኝ ብለው ማንቸስተር ዩናይትድን ሲሰናበቱ ለፕሪምየር ሊጉ የአንድ ታላቅ የእግር ኳስ ዘመን ማብቂያ ተደርጎ ተቆጥሯል። ከዚህ ክስተት ሁለት ዓመታት በኋላ ግን ሊቨርፑል ጀርመናዊውን የርገን ክሎፕ ያንቀላፋውን ኃያል ቀስቅሶ ወደ ትልቅነቱ እንዲመልስ ኃላፊነት በመስጠት ቀጠረው። ብዙም ሳይቆይ በማንቸስተር ሰማያዊ ክፍል ሌላ ሰው ከወደ ጀርመን ኮበለለ፣ ስፔናዊው ፔፕ ጓርዲዮላ። የእነዚህ ሁለት አሰልጣኞች ወደ እንግሊዝ መምጣት የአዲስ ዘመን መክፈቻ የሃያል ተቀናቃኝነት ጅማሮም ተደርጎ ተቆጠረ። ሁለቱ ከተማዎች ማንቸስተር እና ሊቨርፑል በፊትም ቢሆን ከመግባባት ይልቅ ልዩነት ይበዛቸዋል። በእርግጥ በእግር ኳስ መነጽር ግን ስናየው የሊቨርፑል ባላንጣ ሌላኛው የማንቸስተር ቀይ ለባሽ ማንቸስተር ዩናይትድ ነበረ። ነገር ግን ይህ ባለፉት ጥቂት የማይባሉ ዓመታት የተገላቢጦሽ ሆኗል። ለሊቨርፑል አሁን ዋነኛ ባላንጣቸው ሰማያዊ ለባሹ የማንቸስተር ተወካይ ማንቸስተር ሲቲ ሆኖላቸዋል። የሁለቱ ተቀናቃኝነት በጊዜ ሂደት እያደገ የመጣ ነው። ሁለቱም አሰልጣኞች በመጀመሪያው የሊግ ጨዋታ ግንኙነታቸው ከጥበቃ ርቀው ያደረጉት መርሃ ግብር ነበረ። ለራሳቸው ያጫወት መንገድ ስፍት ብለው ማገልገል የሚችሉ ተጫዋቾችን ወደ ስብስባቸው በመቀላቀል ጦራቸውን በጊዜ ሂደት እያደራጁ መጡ። የእርስ በርስ ጨዋታቸውን ቢሆን ሞቅ ወዳለ የግለት መጠን መሸጋገር ጀመረ። አንደኛው በጀርመኖች ገገን ፕሬሲንግ ነፍስ የሚያወጣ ፈጣን እግር ኳስ ሲያስመለክት፣ ሌላኛው ደግሞ በቲኪታካ ጫወት ተጋጣሚን አዝለፍልፎ በመጣል ውጤት እየያዘ ይወጣል። የዚህ ጡዘት ጅማሮ ግን 2017 18 ላይ ያርፋል። በሁለቱ የሊግ ጨዋታዎች ሁለቱ ክለቦች አስራ ሁለት ጎሎችን እርስ በርሳቸው አስቆጠሩ። በመጀመሪያ ጨዋታው የአምስት ጎል ናዳ የደረሰበት የየርገን ክሎፕ ሊቨርፑል በመልሱ ጨዋታ ግን የማይቀመስ ቡድን ሆነ። ይህን የመሰለ የጎል ናዳን መመልከት ያልበቃው ተመልካች ግን በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በዚያው የውድድር ዓመት ሌላ የእግር ኳስ ድግስ ተሰናዳለት። ሁለቱ ክለቦች በነበራቸው የቻምፒየንስ ሊግ ጨዋታ የየርገን የክሎፕ ቡድን ፔፕ ጓርዲዮላ ላይ የበላይነቱን አሳየ። በሊግ ውድድሮች ላይ ሊደገም አልቻለም። ማንቸስተር ሲቲ ከዚያ የቻምፒየንስ ሊግ ፍልሚያ መልስ በተከታታይ ሁለት የውድድር ዓመታትን ሊቨርፑልን ከስሩ አስከትሎ የሊግ ዋንጫ ባለቤት ሆኖ አጠናቋል። በተለይ 2018/19 የውድድር ዓመት ሁለቱ ክለቦች ረፍት አልባ ፉክክር ለእያንዳንዱ ነጥብ አድርገው፣ በመጨረሻ ግን ማንቸስተር ሲቲ 98 ሊቨርፑል በ97 ነጥብ የሊጉን ድምዳሜ አስመለከቱን። በየርገን ክሎፕ የሚመራው ቡድን ከዚያ ልህ አስጨራሽ ትንቅንቅ ማግስት 2021 ውድድር ዓመት የፕሪሚየር ሊጉ ሻምፒዮን ሆኖ አጠናቀቁ። የቻምፒየንስ ሊግ ዋንጫን አስቀድሞው ያነሳው ቡድን ማንቸስተር ሲቲን በ18 ነጥቦች አስከትለው ከረዥም ዓመታት ጥበቃ በኋላ የፕሪሚየር ሊጉን ዋንጫ በእጃቸው አስገቡ።

በሁለቱ ክለቦች መካከል ያለው ባላንጣነትና ፉክክር በዋንጫ መነጣጠቅ የታጀበ አልነበረም። ማንቸስተር ሲቲ በጠባብ የነጥብ ልዩነት የሊጉ ሻምፒዮን በሆነባቸው ዓመታት ሊቨርፑል ጠንካራ ተፎካካሪ ሆኗል። ነገር ግን ሊቨርፑል ጠንካራ በሆነባቸውና ዋንጫ ለማንሳት በተቃረበበትም ሆነ ዋንጫውን ባነሳበት ዓመት ከማንቸስተር ሲቲ ያለው ልዩነት እጅግ የሰፋ ሆኗል። ሰላም።

የኢቲሃዱ ክለብ ከ2020 በኋላ ባሉት አራት ዓመታት በተከታታይ አራት የሊግ ዋንጫዎች አሳክቷል። በእነዚህ ዓመታት ለአንድም ጊዜ እንኳ ቢሆን ከሊቨርፑል ያደረጋቸው ጨዋታዎች ከታላቅ የውጥረት ምንጭነት ርቀው አያውቁም። በተለይ 2021 2022 የውድድር ዓመት የዋንጫው መዳረሻ እስከ መጨረሻው የሊጉ ጨዋታ 30 ደቂቃዎች ድረስ ሳይወሰን በቀረበት የውድድር ዓመት ሁለቱም ክለቦች በእርስ በእርስ የጨዋታ ግጥሚያዎቻቸው ቁጭ ብድግ የሚያስ ስሜትን ሰቅዞ አይንን የማያስነቅል ጨዋታ ለእግር ኳስ አፍቃሪዎች አስመልክተዋል። አሁን ግን እንዲህ ያለው ትንቅንቅ በሁለቱ ክለቦች በኩል የለም። ዘንድሮ የሁለቱ ቡድኖች ጨዋታ ከወትሮው ለየት ባለ ድባብና የፉክክር መንፈስ ውስጥ ሆኖ ይደረጋል። አንደኛው ላለፉት ዘጠኝ ዓመታት በጥንካሬ ሲመሩት የነበረውን ሰው ከሸኘ ማግስት በአዲስ አሰልጣኝ እየተመራ ለአዲስ ዋንጫ የሚፎካከር ክለብ ሆኗል። የርገን ክሎፕን ተክተው የመጡት አዲሱ ኔዘርላንዳዊ ሰው አርነስሎት ያልተጠበቀ ስኬታማ አጀማመርን እያደረጉ ነው። ከ26 የሊግ ጨዋታዎች 61 ነጥቦችን በመ በመሰብሰብ የሊጉ አናት ላይ መቀመጥ የቻለው ሊቨርፑል በመጀመሪያው ዙር የፕሪምየር ሊግ ጨዋታ በአርነ ስሎት መሪነት የመጀመሪያውን የማንቸስተር ሲቲ ፈተና በአንፊልድ ሁለት ለባዶ ድል ተቋጭቷል። ማንቸስተር ሲቲ የቀድሞ አስፈሪነቱ ከድቶታል። በፔፕ ጓርዲዮላ የሚመራው ቡድን በክረምት በቅጡ ያልተጠናከረ ስብስብና የባላንዶር አሸናፊ ተጫዋቻቸው የሮድሪ ጉዳት በብዙ አዳክሟቸዋል። በፕሪምየር ሊጉ ከሊቨርፑል በ17 ነጥቦች አንሰው ወደ ሜዳ የሚገቡት ሰማያዊ ለባሾቹ ከትልቁ የቻምፒየንስ ሊግ መድረክም ቢሆን ገና በጠዋቱ ለመሰናበት ተገደዋል። ለዋንጫ ሽሚያ ይፎካከር የነበረው ቡድን አሁን እስከ አራተኛ ሆኖ ለማጠናቀቅ በቻምፒየንስ ሊግ ውድድር ቀጣይ የውድድር ዓመት ተካፋይነትን ለማግኘት በማለም ይፎካከራል። ይህ ጨዋታ ለሊቨርፑል እጅግ አስፈላጊ ይመስላል። ሁለተኛ ደረጃ ላይ በተቀመጠው አርሰናል ትከሻቸው ስር እየተተነፈሰባቸው የሚገኙት ቀይ ለባሾቹ ከአርሰናል ያላቸውን ልዩነት ለማስፋትና ና ሃያኛ የሊግ ዋንጫቸውን በማሳካት ከሌላኛው የማንቸስተር ከተማ ተቀናቃኛቸው ጋር በቁጥር ለመስተካከል ዛሬ ታላቅ የሚባል ፍልሚያን ያደርጋሉ። በሌላኛው ጽንፍ ደግሞ የዚህም ጨዋታ ድል እንደ መስፈንጠሪያ በመቁጠር የውድድር ዓመታቸውን በጥሩ መንገድ ለማጠናቀቅና ወደ ውጤት ለመመለስ መነሳሻ የሆናቸው ዘንድ ወደ ሜዳ የሚገቡት ማንቸስተር ሲቲዎችን ቢሆኑ ለተቀናቃኛ ያቸው ሊቨርፑል እጅ ላለመስጠት ጠንካራ ፉክክርን ያደርጋሉ ተብሎ ይጠበቃል። ይህ ፍልሚያ ዛሬ ምሽት አንድ ሰዓት ከሰላሳ በኢቲሃድ ይጀመራል።